ሰላም ጤና ይስጥልን። እንደምን ሰንብታችኋል? የጽዮን ቲቪ ተከታዮቻችንና አድማጮቻችን፣ በመላው ዓለም የምትገኙ ክርስቲያኖች፣ ዳግም የተወለዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። በዚህ ፕሮግራም እውነት እውነት የሆነውን ነገር ለሰዎች የምናስጨብጥበት፣ ሀሰት የሆነውን በቃሉ መዶሻ የምናፈርስበት ፕሮግራም ነው። እና እንግዲህ ዛሬ ደግሞ በአንድ አዲስ ሀሳብ ወደ እናንተ መጥቻለሁ። እንግዲህ ዕለቱ በኦርቶዶክሳውያን ዘንድ ብዙኃን ማርያም መስከረም 21 ቀን ብዙኃን ማርያም የሚል ስያሜ በማርያም ስም ተሰይሞ አምልኮ ተማርያም እየተፈጸመ ይገኛል። እና እንግዲህ ሊቃውንቱ የማርያምን አምልኮ በቅኔያቸው በዜማቸው እጅግ ከወትሮው የበለጠ ከወትሮው የበለጠ እንደገና አገርሽቶባቸው እየተቀኙላት እየዘመሩላት እያመለኳት ይገኛሉና እስኪ በቀጥታ ወደ ቪዲዮ ልውሰዳችሁ። ከታችሁት ሊቃውንቱ በግሸን ደብረ ከርቤ እጅግ በቁጣ እጅግ በቁጣ ቅኔ እየተቀኙ ይገኛሉ። የቅኔውን ሀሳብ የሚረዱት ሰዎች ይረዱታል። ነገር ግን ማርያምን አትንኩብን፣ ማርያምን አትንኩብን የሚል እሳቤ እንዳለው ማርያምን ብናመልካትም ባናመልካትም የራሳችን ስለሆነች እናንተን አይመለከታችሁም የሚል ሀሳብ የተሞላበት ደግመን ደጋግመን የመጀመሪያም የመጨረሻም መካከለኛም ማርያም ነች የሚል ሀሳብ ያለው ቅኔ ነው። እንግዲህ ከዚህ ጋር ተያይዞ ደግሞ እነ ብፁ አቡነ አብርሃም ፓስተሮችን ማስጠንቀቂያ እየሰጡ ይገኛሉ። ፓስተሮችን ማስጠንቀቂያ እየሰጡ ይገኛሉ። ወንጌል እንዳትሰብኩ፣ አይመለከታችሁም። ስለ ማርያምም ስለ እኛም ስለ ኦርቶዶክሳውያን አይመለከታችሁም፣ እረፉ። የበላይ ባለስልጣን የሆናችሁ ፓስተሮቻችሁን ዝም አስብሉልን የሚል መልእክት አዘል እያስተላለፉ ነው የሚገኙት። ከነሱ ጋራማ ያሉት ሊቃውንቶችም ይሄንን ሐሳብ ተካፋይ በመሆን እንግዲህ ሰላማዊ ሰልፍ የሚመስል ነገር ግን ሰላም የሌለበት አመፅ የተሞላበት ንግግር እየተነጋገሩ መልክቱንም እያስተላለፉ ይገኛሉ። እና ከእግዚአብሔር ቃል አንጻር በእውነቱ እኛ ኦርቶዶክስ ጥልነን ወይ? እኛ ኦርቶዶክስን እንጠላለን ወይ? እኛ እኮ ኦርቶዶክስን አንጠላም። በኦርቶዶክስ ውስጥ የተሰገሰገውን የሐሰተኛ ትምህርት በእግዚአብሔር ቃል እውነት እየፈተሽን እንወያይ፣ እንማማር፣ የሕይወታችን መመሪያ መጽሐፍ ቅዱስ መሆን አለበት የሚል ህሳቤ ነው። እንግዲህ እያሰብንም ይሄንን እያካፈልን ያለ ነው ማለት ነው። ስለዚህ ከዚህ በመቀጠል እስቲ ደግሞ እነብፁ አቡነ አብርሃም ያስተላለፉትን መልእክት ተመልክተን እንመለስ። አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በእናኙ ጸሎት። ስለ ማርያም ሲወራ ደስ የሚለው ብቻ ይመልከት። መጀመሪያችንም መብርሃናት መሀል ላይ የምመብርሃነን መጨረሻችንም እመብርሃናት። ዛሬ የተዋሕዶ ልጆች እኮ በዋቃቸውን ራሱ ከፍተው ሲያቦኩ ድንግል ማርያምን ስም ጠርተው እኮ ነው። ለምን አልካንለውም? እናት ናታ። የተገሰጸች የማይደፈርና የተደፈረው ቪዲዮውን እንደተመለከታችሁት መዓዛሽ ሸተተኝ ከግሸን እያሉ ነው። ከግሸን መዓዛሽ ሸተተኝ እያሉ ነው። እንግዲህ ከዋሻው ውስጥ ያለው መዓዛ መገኘትሽ ሸተተኝ እያሉ ነው። ስለዚህ ይሄን እስቲ ከእግዚአብሔር ቃል አንጻር በደንብ እንመልከተው እንመልከተው። ጋዜጠኛውም እንግዲህ ይሄንን የማትቀበሉ ሰዎች በዚህ ጣልቃ እንዳትገቡ፣ ወጣችሁ ሂዱ የሚል በቁጣ የተሞላበት ንግግር እየተናገረ ነው ያለ። ግን የእግዚአብሔር ቃል እውነት ምንድን ነው የሚለው? ስለ ማርያም የእግዚአብሔር ቃል እውነት የሚለው ነገር አለ። መጽሐፍ ቅዱስ ስለ ማርያም የጻፈልን ነገር አለ። ራሷ ማርያም በአንደበቷ የተናገረችው እውነት አለ። ወትቤ ተአብዮ ነፍሴ ለእግዚአብሔር ወትት ሐሰይ መንፈሲ በአምላኪ ወመዳኔ እስመሬ ህማማ ለአመቱ። ተመልከቱ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች እንጂ መዓዛ ሸተተኝ እያላችሁ ዘምሩ አላለች ማርያም። በየገዳሙ እየተንከራተታችሁ ስሜን ጥሩ አላለችም ማርያም። ቁልቁለቱ ውረዱልኝ አላለችም ማርያም። ዛሬ እኮ በግሸን ደብረ ከርቤ እየተዘመረ ያለው ዮም መስቀል አሰነየ በሥነ ማርያም እየተባለ ነው። ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። አይለያዩ መስቀልና ማርያም። ስለዚህ ስለ ማርያምና ስለ መስቀሉ እንድንዘምር በየትኛው መጽሐፍ ቅዱስ እውነት ተጽፏል? የት አገኛችሁት ነው? ወይስ ደግሞ እንዲያው በለህኝነት ህዝቡን መግደል አለብን የሚል እሳቤን ያላቸው እናንተ የምትተዳደሩት በመጽሐፍ ቅዱስ ነው ወይስ በተአምረ ማርያም ነው ወይስ በገድል ነው ወይስ ደግሞ በድርሳን ነው? ወይም ለዩና፣ እኛ እንዳንገባባችሁ፣ ጣልቃ እንዳንገባባችሁ መጽሐፍ ቅዱስ አይመለከተንም በሉ። መጽሐፍ ቅዱስ የሚመለከታችሁ ከሆነ እንደ መጽሐፍ ቅዱስ እውነት ነው መንቀሳቀስ ያለባችሁ ወገኖች። ዛሬ ምን እየተባለ ነው እየተዘመረ ያለው? ይጸድቁ ሀጣአን በኪዳንኪ እለይገብሩ ተስካረኪ ይገብሩ ተስካረኪ ወፀዉ ስመኪ። በእውነትህ ለማርያም ፌር ይሆናሉ። ስምሽን የጠሩ ኀጢአተኞች ሁሉ ይጸድቃሉ ነው እኮ የሚለው። ይጸድቁ ሀጣአን በኪዳንኪ፣ ኀጢአተኞች በኪዳንሽ ይጸድቃሉ። እለ ይገብሩ ተስካረኪ፣ ተስካርሽን የሚያደርጉ ሁሉ ይጸድቃሉ። ወፀዉ ስመኪ፣ ስምሽን የጠሩ ሁሉ ይጸድቃሉ። ተመልከቱ ኩሉ ዘይዓምን ወጸውአ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። የማርያምን ስም አምኖ የጠራ ሁሉ ይድናል የዘላለም ሕይወትንም ያገኛል ይላል። እውነት የዘላለም ሕይወት የሚገኘው በማርያም ስም ነው ወይ? መጽሐፍ ቅዱስ በማርያም ስም እንድንጸልይ፣ በማርያም ስም እንድንዘምር፣ የማርያምን ስም ጠርተን እንድንድን ያስተምረናል ወይ? ነው ወገኖቼ ወይ? ይፈለጠ ወይ ሌለ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘይአምኖ ጸዋ ስማ ለማርያም ውእቱ ይድህን ወይ ረክብ ሕይወት። መጽሐፈ ዚቁ። ዛሬ እየተዘመረ ያለው ዝማሬ እግዚአብሔር ያሳያችሁ። ፈጽሞ ልዩነትን አላደረገም። አይሁዳዊ የለም፣ ጭዋም የለም፣ የግሪክ ሰውም የለም፣ ሴትም ወንድም የለም። ሁሉ ዘይ አምኖ ፀዎ አስማ ለማርያም ውእቱ ይድህኖ የረክብ ሕይወት የማርያምን ስም አምኖ የጠራ ሁሉ ይድናል የዘላለም ህይወትንም ያገኛል ይላል መጽሐፍ ቅዱስ የእግዚአብሔር ቃል ግን እንደዚህ አይደለም የሚለን ዘይ አምን በወልድ ቦ ህይወት ዘላለም በወልድ የሚያምን የዘላለም ሕይወት አለው ነው የሚለው ወገኖች ሆይ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ሐዋርያቱ ያልሰበኩት ሐዋርያን አበው የማያውቁት በቤተ ክርስቲያን ታሪክ እውነት ያልተጻፈ ዘመን አመጣሽ እንግዳ ትምህርት፣ ባዕድ ትምህርት፣ የአጋንንት ትምህርት መሆኑን እኔ በእውነት በድፍረት መናገር እፈልጋለሁ። ይህ ማርያምን የሚመጥን ትምህርት አይደለም። ዛሬ ብዙኃን ማርያም ብለው አጼ ዘርዐ ያዕቆብ መስቀሉን ግሸን ደብረ ከርቤ በተመሰቃቀለ ጎዳና ላይ አስቀምጥ ብሎኛል፣ ተናግሮኛል፣ እግዚአብሔር ብሎ በሐሰቱ ወስዶ የተመሰቃቀለ ጎዳና ላይ አስቀምጦታል። እንጨቱን ይሁን መስቀል አሰነየ ብሎ ዛሬ መስቀል በማርያም ፊት እንዴት እንዳበራ እንዴት እንዳማረበት በመናገር እዛ ስፍራ ላይ አስቀምጦታል የሚል ትርክት ተተርኮ ይኸው ዜማውን እያዜሙለት ይገኛል። ብዙኃን ማርያም የሚለውን ትርጓሜውን እንኳን ብናየው ራሱ የዝክረ ኒቅያ የኒቅያ መታሰቢያ ብዙዎች የተሰባሰቡበት ከአራቱ አቅጣጫ የተገኙበት ጉባኤ ነው። ማርያምን ለማክበር ለማርያም ለመዘመር፣ ለማርያምና ለመስቀሉ ለመስገድ የተሰባሰቡበት እንደሆነ በራሳቸው ትርክት ማየት ትችላላችሁ። ወገኖቼ ይህ ከእግዚአብሔር ቃል እውነት የወጣ ሐሰተኛ ትምህርት መሆኑን አውቃችሁ ወደ ቃሉ ተመለሱ፣ መልእክቴ ነው። ወደ ቃሉ ተመለሱ፣ መልእክቴ ነው። ወገኖቼ ሆይ ማርያም ስለ ብዙ ሰዎች የኃጢአት ይቅርታ ደሟን አፈሰሰች የሚለው ማርያም ስሟን በመጥራት ድነት ይገኛል የሚለው የማርያምን ዝክር በመዘከር ድነት ይገኛል የሚለው ትምህርት መጽሐፍ ቅዱስ የማያውቀው እንግዳና ባዕድ ትምህርት ነው። ወገኖቼ ከዚህ በመቀጠል አሁንም ሌላኛውን ቪዲዮ እንመለከትና ሐሳብ አስተያየታችንን እየሰጠን እንቀጥላለን። ጌታ ይባረግ። ያንም መጽሐፍ ራሱ እግዚአብሔር እስትንፋስ እግዚአብሔር ማለት ኢየሱስ ክርስቶስ ራሱ ነው። ኢየሱስ ክርስቶስ አልተገለጠም። ው ብራዘር በመጀመሪያ ቃል ነበረ ያለው ያ ቃል ምንድን ነው? ያችን ቃል ነው ፈልጋት ኢየሱስ ክርስቶስ ቀድሞ የለም ያልከኝ ነው። ከዓለም በእግዚአብሔር አልተገለጠም፣ ኢየሱስ ክርስቶስ በብሉኪዳን ውስጥ ተገልጧል። መረጃ ልስጤን። የመጽሐፍ ቅዱሳዊ መረጃ፣ ሲድራቅ ሚሲያቅና አብዱና ጎበይ እሳት ውስጥ ገብቶ ሲመላለሱ ንጉሱ ምን የሚል ምስክር ነው የመለሰላቸው? አራት ሆነው ሲመላለሱ እኛ እጅ እግራቸውን አስሬን የጣልነው ሶስት ናቸው። አራተኛው ከነሱ ጋር ስመላለስ አራተኛው ሰው ከነሱ ጋር ሲመላለስ አያለው። አራተኛው የአማልክትን ልጅ ይመስላል የተባለው ማን ነው? እሱ የአማልክት ልጅ የተባለው አልታወቀም። የአማልክት ልጅ ማን ነው? የእግዚአብሔር ልጅ ይለዋል የእግዚአብሔር የግዙ ቃል ይለው ራብ ውሰ ይመስል ወልደ እግዚአብሔር ኖ ኖ። በአማርኛ እየነገርኩ እኮ ነው። ልክ ነው ዶክተር። ያ የአማልክት ልጅ የተባለው ማን ነው? የአማልክት ልጅ የሚባለው ማን ነው? አልተገለጠም ማለት የለም ማለት አይደለም። ገብተዋል አደለ የራሷ አካል ይዞ ለምሳሌ ልንገርክ፣ የተሰቀለው ክርስቶስ ነው አደለ? አዎ፣ ያ የተሰቀለው ክርስቶስ በብሉይ ኪዳን ተገልጦ አወቅ ነው ዳሰሰ ነው ምናምን ነገር አደለ። ነዳን ዮሐንስ በወንጌሉ ሲጽፍ እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ይመጣ ነበር ማለት ከዛ በፊትም ይመጣ እንደነበረ ነው የምናገረው። ስጋ ለብሶ በተገለጠ ብቻ ሳይሆን የዮሐንስን ወንጌል ስታጠና እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ይመጣ ነበር ማለት አላፊ ጊዜ ነው አይደል? ነበር የአማርኛ ውራሱ ማለት አይደለም። ለእኛ አልተገለጠልንም ነው። ጥያቄ አልገባ። ለእኛማ ስጋ ለብሶ የተገለጠልን በአዲስ ጊደ ነው። ስጋ ለብሶም እኮ የተገለጠ አሁን ለእኛ አይደለም ለሐዋርያቱ ነው እንጂ የተገለጠ። ለአንተ የተገለጠው ቃሉ ነው እኮ፣ አሁንም አልተገለጠልህም። ለምን አልተገለጠም እቲ ጋ የለበሰውን ኢየሱስን አይተሃል የት መቼ ምክንያቱም እሱ የሚያምኑ ብፁዓን ናቸው ይላል ኖ ኖ ኖ ቆይ ቆይ ቆይ ልንገር ቆይ ቆይ እኔ በቃል ነው የምናገረው ሉቃስ ወንጌል ስታነብ የሉቃስ ጻፊ የሚለውን ነገር በጣም ስታነቦ ቆይ እሱን አነብልህ አለው ከቃሉ አገልጋዮች እና በአይን ካዩት በጥንቃቄ ሰምቼ ይላል። በአይን ያዩት እኛ አይደለንም። ነጴጥሮስ በአይን ያዩት የተገለጠ ይሆን መጽሐፍ ቅዱሳዊ መረጃ ከእኔ በበለጠ ማምር እዚህ ስላሉ እሳቸው በደንብ ያብራራሉ። እኔ ግን ትንሽዬ የተገለጠችልን ነገር ለመናገር ነው። እና ምን ይላል ሉቃስ ወንጌል ምዕራፍ አንድ ላይ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት ይላል አየ ከመጀመሪያ በአይን ያዩት እሱ የጠራቸው የመረጣቸው አስራ ሁለቱ ሐዋርያት የቃሉ አገልጋዮች የሆኑ እነሱ ናቸው እንጂ እኛ በአይን አይደለም ያየ ነው። በአይን ኢየሱስ ክርስቶስን አላየንም። ምንም ሳታዩ ትወዱታላችሁ ነው አደ ብሎ የጻፉልን ሐዋርያቱ ምንም ባታዩ ትወዱታላችሁ አለ። ማንን ነው ያላየ ነው ኢየሱስ ክርስቶስ ጋር የለበሰውን አካል የለበሰውን አላየን። የእኛ እኮ በቃሉ ውስጥ ግን አይተነዋል። በቃል ውስጥ አይቴ ነዋል። ስለዚህ እኛ ኢየሱስ ክርስቶስ በነገራችን ላይ በስጋ በምድር ላይ ለ33 ዓመት ተኩል ብቻ ነው የተመላለሰው። ለ33 ዓመት ተኩል ብቻ ነው የተመላለሰው። በዛን ጊዜ የነበሩ ሰዎች ስጋ የለበሰውን ኢየሱስ ክርስቶስን አይተዋል። ከዛ ሌሎቹስ ሌሎች ምንድን ነው ያደረጉ? በቃል ነው ኢየሱስ ክርስቶስን አዩት። ቅን ቅድም የመዳን መዳን በክርስቶስ ነው የሚለው ወንድሜ፣ በጣም አለ። በመጀመሪያ ቃል ነበረ ብሎ የሚለው ብሉ ኪዳን ነው ያልካንተ አይደለም፣ ብሉ ኪዳን አይደለም። በመጀመሪያ ቃል ነበረ ብሎ የሚናገረው በአንድነት የነበረውን ሥላሴ በአንድ ላይ ጠርቶ ቃል ብሎ ነው የሚናገረው ማለት ነው። በመጀመሪያ የነበረው እርሱ ራሱ ነው። እዛው ዮሐንስ ሲታነብ ማለት ነው። በመጀመሪያ የነበረ ብሉ ኪዳን አይደለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እራሱ ቃል እግዚአብሔር ነበረ ይላል። ራሱ ማን ነው? እሱ ኢየሱስ ክርስቶስ። በነገራችን ላይ ቅድም በዚህ ጉዳይ ላይ ቪዲዮ ሰርቻለሁ። ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው። ለብዙዎች ያልተረዱ ማምር በዚህ ጉዳይ ላይ ያግዙኛል። ብዙዎች ያልተረዱት እዚህ ላይ ነው። ፍጹም ሰውና ፍጹም አምላክ የምንለው ሰው ከሆነ እንዴት አምላክ ሆነ? አምላክ ከሆነ እንዴት ሰው ሆነ? የሚሉት አሉና አባቴ አምላኬ ብሎ እሱ የተናገረን እያመጡ አባት አለው አምላክ አለው እሱ አምላክ የለውም እሱ አምላክ አይደለም ብሎ ለማጣጣል የሚያደርጉት ነገር አለ። ፍጹም አምላክና ፍጹም ሰው ነው ይላል። በስጋ ማንነቱ ወንድማችን እንደሆነ ይናገራል መጽሐፍ ቅዱስ ዕብራውያን ምዕራፍ ሁለት ቁጥር አስራ ሰባት ላይ በፍጹም ሰውነቱ ደግሞ አምላክ እንደሆነ ይናገራል። በፍጹም ስጋ በፍጹም ሰውነቱ ወደ ፍጹም አምላክነቱ ሲጸልይልን የነበረ ጌታ ነው። ስለዚህ ቃል ነበረ ብሎ የሚለው ቅድም ወንድሜ ለማስረዳት ሲሞክር አልረዳ ያልከው ራሱ ኢየሱስ ክርስቶስ ነው። ስነ ፍጥረት ስናይ ኑ እንውረድ፣ ሰውን በመልካችንና በአምሳላችን እንፍጠር ብሎ ስናገር ከአብ ጋር ከሁለት በላይ የሆኑ አካላት ሁለትና ከሁለት በላይ የሆኑ አካላት እንደኖሩ እንዳሉ እንረዳለን። እንዲ ዘፍጥረት ምዕራፍ አስራ አንድ ላይ ቋንቋቸውን ለማደበላለቅ ባሰቡ ጊዜ ኑ እንውረድ ብሎ ስል ሁለት እና ከሁለት በላይ አካል እንዳለ እናገኛለን። ያ ሁለት እና ከሁለት በላይ ያለው አካል ማን እንደሆነ ደግሞ ማቴዎስ ወንጌል ቆይ ልጨርስ። ማቴዎስ ወንጌል ምዕራፍ ሀያ ስምንት ስሞች ብል ኖሮ ሶስት አካልን ይገልጣል ስም ማለት ሶስቱን አንድ ላይ ይላልና። ይቅርታ አስረዘምኩ መሰለኝ። በጣም ጥሩ ሀሳብ ነው ያነሳው። እንትኑ ኔትወርኩ እየያዘን ስለሆነ ኮፒ ሊንክ ማድረጉ ይቀጥል፣ ታብታብ ማድረጉ ይቀጥል። ጥሩ ሀሳብ ነው እየተነሳ ያለው። ስለዚህ ዶክተር መቀጠል ትችላለህ። ዶክተር መቀጠል ትችላለህ። ጊዜ እንሰጥሃለን። ችግር የለውም። ከቻላችሁ አንድ ጥያቄ ልጠይቃችሁና መልሱልኝ ይመጣል የጠየቀውን ጥያቄ ነው እኮ የመለሰልህ። በዚህ ላይ አንተ ደግሞ የምትለው የምታነሳው ሀሳብ ካለ ማለት ነው። ማለት ክርስቶስ በብሉይ ኪዳን አልተገለጠም በሚለው ክርስቶስ በብሉይ ኪዳን ተገልጧል፣ በመልአክ ተገልጧል፣ በሰው ተምሳሌት ተገልጧል። ስለዚህ በቃሉ ተገልጧል። ወንድማችን ይሄንን ነው እንትን ያለ የመለሰልህ። አንተ ደግሞ አልተገለጠም የምትልበት ሀሳብ ካለ አንደኛ ከስላሴ አስተምሮ እየወጣ ነው። ከስላሴ ትምህርት እየወጣ ነው። ቤተክርስቲያኗ ራሱ ታምናለች ይህን በነገራችን ላይ ኦርቶዶክስ ከሆንክ እንደ ኦርቶዶክስ አስተምሮ የኦርቶዶክስ ቤተክርስቲያንም ታምናለች ይህን። ዶክተር ወጥቷል መሰለኝ ዶክተር ወጥቷል ማለት ነው። መምህር ምን አለ መሰላችሁ? እኔ አሁን ላይ በቲክቶክ ፕላትፎርም ላይ ካየዋቸው በጣም ብዙ የተሰማሩ አሉ፣ በዚህ ዙሪያ በተለይ እውነትን በማዳፈን እየሰሩ ያሉ ሰዎች አሉና። እውነትን ማዳፈን አይቻልም። ታምቃ ታምቃ አንድ ቀን መፈንዳቱ አይቀርም እና በየቦታው ሲፈነዳ እናያለን። ብዙን ጊዜ ከአድራጊው በላይ ካደረገው በላይ የተደረገበትን ነገር የሚያጎላ መንፈስ እናያለን። ምክንያቱም አሁን የመስቀሉ ቃል ስል የመስቀሉን ቃል ትቶ መስቀሉን የሚያጎላ መንፈስ ይታያል ብዙ ጊዜና መጉላት ያለበት ማነው አሁን?